ሀልወ ሃሰ ንዴ ምጉድ ይሄ ስመ ሀልወ ዛቲ ዘፈሮን ወይ ዘፈሮን መራ- ተጨቃጫጭ ነዝናዛ የሆነች የፈሮን ሴት ያለማወቅ ከዚህች ከነዝናዛ ካለማወቅ ተጨቃጫጭ ማለት ነው። ከዚህች ከነዝናዛዋ ሴት ጋራ መኖር ከዚህች ጋራ ከመኖር የተለየ የሊቅ በረሃ ምስጢር በዚያ መኖር ለዚያ ለየጓ ተማሪ ይሻላል። ስራም ነው። ከጨቅጣቃ ሴት ጋር ከፈሮ ጨቅጣቃ ሴት ጋር መኖር ከዚያች ሴት ጋር ከመኖር የሊቅ በረሃ የተለየ የሊቅ በረሃ በዚያ መኖር ለዚያ ለየጓ ለሚስቱ ለሚገዛ ለየጓ ተማሪ ይሻላል ነው እና ከምሳሌ በሰሙ እንደው ከነዝናዛ ሴት ጋር ከመኖር ከዱር አበወይ ጋራ ወይም ያ በበረሃ መኖር ይሻላል ይላል ሲራክ። በሰ በወርቁ ደግሞ ነው ማወቅ ነው አለ ዘፈሮን

በረጭ በረቡዕ የታወቀ ተአጋሽ ኤልማስ የልማስ የባህሪ ልጁ መሰግሉ ወልድ ከዚህ ማለት ነው። ከመሰግል ወልድ ከኒቆዲሞስ ገብረ የመድኒተ ወልድ ነጋሲ ስሙ የታወቀ ወልድ የዚህ መድኒትን ኒቆዲሞስ እንዳደረገ ታወቀ።

ወር ደግሞ ኒቆዲሞስ ሰውዬ በሌሊት ይከባለላል እና ኒቆዲሞስ ሰውዬ ህል መድኃኒት እንዳደረገ እነሆ ታወቀ። ማለት ኒቆዲሞስ ደግሞ በሌሊት እየሰገደ ለአምላኩ ስለ ምስጢረ ስላሴ የሚነገርለት ጴጥሮስ እራሱ ስለ ምስጢረ ስላሴ የሚነግረው ለአምላኩ ደግሞ የሚታመን ሆነ ማለት ነው።

እስመቀዲሙ አል ወሙ ምህረተ አሳብ ለዘኪያ ሆሙ ሰምሩ ዘዚያ ወሙ ስቱ እስመቀዲሙ አል ወሙ ምህረተ አሳብ ለተንባላውያን ስግደት ወተወክሎ ለተንባላውያን ስግደት ሰጊድ ወተወክሎ እዚያ ቅዱሳን ኪሩቤል ከመኪሩቤል አይለ እንደ ኪሩቤሎች ቅዱሳን የሚሆኑ ኪሩቤል የኪሩቤል ጌታን መታመንና ስግደት

ያንን የነዚያ እንደም ያፈሰሰ ኒቆዲሞ ሰይፍ አለውም ውስጥ ተመስጋሮም በዚያ በመስጊዳቸው ውስጥ አለ። እስመ ቀዲሙ አልወሙ ምሕረተ አሳፍ እስመ ቀዲሙ አልወሙ ምሕረተ አሳፍ በዚህ አሆም ሰምሩ በዚህ አሆም ስቱፍ የነርሱ አንድነት የአንድነት ምድር ኢትዮጵያ በዚያች በኢትዮጵያ ምድር በኢትዮጵያ ምድር እነርሱን የወደዱ እነርሱን የወደዱ ክርስቲያናውያን ሕዝቦች ለእነዚያ ወይም እንዳልነሱ አማሪቃውያን እነዚያ ለእነዚያ ምረት የሚባል ምንም የላቸውምና፣ ያን ኒቆዲሞስ ሰይፍ ያው ተዘገጃጅቶ በመስጊድ ውስጥ አለ። ንቃ ነው ዋናው መሄዱ ማለት ነው። ለሰሙን ኒቆዲሞስ ሰይፍ በመስጊድ ውስጥ ተዘጋጅቶ አለ። ወደዳችሁ ጠላችሁ ማለት ሲባል ማለ ሰሙ እና ለሰው እንደዚህ ይባላል ለምን እንደሆነ ዛሬ ወቆ ለሰው ለወርቁ ደግሞ ያው ኒቆዲሞስ በመስጊድ ውስጥ አለ ለማን ለነዚህ አይደለም ለሰጊድና ለአስተብርኮ አይደለም ያ ኒቆዲሞስ ደግሞ በዚያ ክርስቶስ ባለበት ቦታ በዚያ ስግደትን እና አስተብርኮን የሚያደርጉ ሆነ ማለት ነው ወደ ወርቁ ሲቀየር ለተንባራውያን ሰጊድ ዋስተብሩ ወተወክሉ እግዚአብሔር ቅዱሳን ኪሩየል ከመኪሩየል አይላፍ

ጳውሎስ የጳውሎስና ኬፋ ሰይፍ ሰይፍ ዘክ ማለት ት ሰይፍ ዘክሌ ማለት ኒቆዲሞስ መምህር ነው፣ ወይም ኒቆዲሞስ መምህር ማለት ሰይፍ ዘክ ማለት ነው። ኒቆዲሞስ በደከመበት ገንዘብ ኒቆዲሞስ መርከ አስተርኮስ ኒቆዲሞስ መምህር ሁለቱን ጠቅቆ ያውቃልና ማለት ነው

በምንም ነገር አይጨነቅምና ኒቆዲሞስ ሁሉ ነገር ዘመናዊሉም አለማዊሉም ወይም ደግሞ ሁለቱን ጠንቅቆ ያውቃልና ኒቆዲሞስ ማለት ሰይፍ ዘክሌ ማለት ነው። ስለዚያ

ከክርስቶስ ዘንዳ ምክር እየመጣ አምክሩንም ትምህርቱንም እየተማረ ስለ ምስጢረ ስላሴ እየጠየቀ ክርስቶስም እየነገረው እየሰገደ አምላክነቱን እየተረዳ እሱም እየረቀቀ የሚሄድ ሆነ ማለት ነው። ኒቆዲሞስ በዘደክመ ኒቆዲሞስ መርሃ አስተብርኮ ኒቆዲሞስ ብይለ ዘክልኤ መጥባይት ዘኬፋ ወዘ ዘራ ጴጥሮስ ቁልኤ ኒቆዲሞስ መርሃ አስተብርኮስ መወቀ ክልኤ

ኃይላትክ ኃይላትክ ለእግዚ ዘመኑ አንተ ኒቆዲሞስ የብዙሃኖች አይሁድ ተማሪ አለቃ መላክ ኒቆዲሞስ አንተ መስልህ ምንድን ነው? ጥበቦችን ጥበብ ማወቅ ብልሃት ስልት ማለት ነው። አሁንስ ብልሃተኛ ከመሆኑ የተነሳ ነው። ከክርስቶስ ዘንዳ ከንዛ ዘንዳ አሁን አሁን እንስቃለው ምናምን እያለ

ሀይላቴ ከአዳ ሀይላቴ ከለእግዚህ ዘመኑ እነዚያ ሀይለኞች ያንተ ሀይለኞች አይሁድ እነዚህ ያልታመኑበት የእግዚህ ዘመን አምላክነት ወይም የዚያ መወለድ ምስጢር ባልታመነ ገንዘብ ማለት ነው ዘመኑ። እነዚያ ያልታመኑበት የወልድ ዘመን ባልታመነበት ዘመን ከዚያ ከአልፋ መምህር ከአልፋ መምህር በጠዋት በመሸት እየተመላለስ በጠዋት በመሸት ሰግደ ጥበቦችን ካልያስ መስገድህ ምንድነው? ነው ያው ለሰብ ለወጥ ደግሞ ያው እንግዲህ አንዳንዱ ለሰሙ አንዳንዱ እንግዲህ እንደዛ እንደዛ እያለ ያው በዚህ በዚህ ድናይ እንኳ ብዙ እንዲራቀቅላቸው አይችልም፣ በደምብ ስለምታውቁት ለሳሙ እንደዚያ ነው። እና እንደ እንደምታውቁ ደግሞ ደሞ ያው እንግዲህ እሱ በሌሊት በጠዋት ዘብሸት በብሸት ከባለቤቱ ከክርስቶስ ዘንዳ በጠዋት በቀን ደግሞ ያው ከመምህራኖች ከአይሁዳውያኖች፣ ከህዝቦቹ ጋራ ያው እሱ መልአክ አይሁድ ስለሆነ የአይሁድ መምህር ስለነበረ ያው ከነሱ ጋራ እንትን እያለ ማታ ማታ ደግሞ ከክርስቶስ ጋር የሚሰግድ ሆነ ማለት ነው። ከክርስቶስ ዘንድ የሚሰግድ ሆነ ማለት ነው። አንተ ኒቆዲሞስ

ኒቆዲሞስ ተማሪ የዝንጓኖች አይሁድ የአይሁድ አለቃ ኒቆዲሞስ ይህ በሌሊት ይይዛል ይተጋል እስመ እስትጉቡ ምስጢር እንተ እጅት ጋባ በመዓል በቀን ያልተሰረሰረ ሽክፍ ያላለ ምስጢር በሌሊት ይያዛልና ይሰረሰራልና። በቀን ያልተ ያልተያዘ ምስጢር በሌሊት ይሰበሰባልና ክት ይሆናልና ኒቆዲሞስ ያ በሌሊት ይነሳ- ይነ የዚያ ቀለምን ይሸመድዳል፣ ይይዛል። ዘአይሁዳውያን ኢደግሙ ከመ ኪሩቤል ጠበብ እንደዚያ እንደ ጠቢባኖች ኪሩቤል አይሁዳውያኖች ያልደከሙበት የወልድ ቀለም የዚህን ቀለም በሌሊት ያ ኒቆዲሞስ ይይዛል ያው ለሰሙ ምስጢርን ማጽናትም ምንም ም ይህ ነገር ከቀን አይምሮ የሌሊት አይምሮ ክት ነው ይባላል። ለምን ይኸው ምስጢር ማናቸውን ነገር የሌሊት አይምሮ የፈለገውን ነገር ይይዛል፣ ምስጢሩም ይሸከፋል። በቃ የሚጻናው ነገር ወደ አይምሮ ይስተጋባል። እንደዚያ ስለሚሆን ኒቆዲሞስ ቀን በቃ እንደፈለገ ሲያወቅ አይበራም። ያው ማታ ደግሞ በአንድ ሀቅሙ መብራቱን ተብሎ

ያው እንግዲህ ባለቤቱ በገባው መጠን ነገረው። እሱም ገባው አምላክነቱን ተረቶ ያው የሚያምን ሆነ። ምስጢሩ ምስጢረ ስላሴ የሚገለጥለት ሆነ ማለት ነው። በሌሊት ይነስ መልአከ ረሲያን አይሁድ ኒቆዲሞስ በሌሊት እስመእስቲ ጉቡ ምስጢር እንተ እጅት ጋባ በመዓልት ቀለመ ኢየሱስ ክርስቶስ ዘአይሁዳውያን ይደክሙ።

በቅኔ መቀበል አባቱ ያይቆብ ዘን ማለት ነው። አድራሻው ጠፋ። በዚያ በቅኔ እንደ በንእአልን ወይኔ እያለ ያለቅስ ነበር ለሰሙ ማለት ነው። አውሬ በለው ልጅህን እያለ ሲያለቅስ፣ ሲያነባ ለዘመናት ይኖር ነበር።

የቅንኔ መምህር የቅኔ መላክ አለቃ የኔታ ቅዱስ የዩናይትድስ ደቀ መዝሙር መላክ አንተ የሞኘ አንተአአቡዶ ግብረ አበከ የአባቶችን የቀደሙ የአባቶችን ስራ ስለዚያ ስለ አባቶች ስራ ያሬዳ አባትን ጠይቀው። አባቶችን የቀደሙ የአባቶችን ስራ ለዲሁ ያ ያሬድ አባት ማልበስ እና የነገረ ከለከ አያ አባቶችን ጀግንነት ጀብድ ስራ ያሬድ አባት ይነግርሃልና ስራ አባቶች ስራ ያሬድ አባትን ጠይቀው ነው። ያው ለሰሙ ተሳአሉ አውቆ ይነግረከ ይላል። እንግዲህ እና ያንን ጠይቀው ያሬድ አባትን ነው ለሰሙ ይሄ ነው ያው ታሪክ አባት ጠይቀና ነው ይላል። ይመጣ ነው ያው ለወርቁ ደግሞ ያው እንግዲህ ከዚያ ያው አባቶችን አባቶች ያቆዩት ምስጢር ያው አባታችን ደግሞ ኔታያ ያው ቀስ ተማር ያው በርታ ማለት ነው። መልአክ ዘቅንየ መላክ ዘተየወሃ ልብከ ተሰአሉ ግብረ አበዊከ ለያሪ የደአውከ ግብረ አበዊከ ለከ ለሊሁስ መይነግረከ ለከ መልአክ ረሲአን አይሁድ ኒቆዲሞስ

ለኒቆዲሞስ የኒቆዲሞስ ኃይለኞች እንደዚያ እንደ ኃይለኞቹ ኒቆዲሞስ ጨለማን የማይፈራ ወይም ኒቆዲሞስ ጨለማን የማይፈራበት ምክንያት ወይም ጨለማን የማይፈራ ኒቆዲሞስ የሌሊት ፈረሰኛ ቢሆን ነው ማለት ነው።

እስመታ የ ያ ዘንተ ጥበቡ ዘ አድርጋ ነው ቆሪ አለባት ፈሪሀ እግዚዬ ዘያሬድ ቀዳሚ አለ ዘ ዮሐንስ ጥበብ የያሬድ ጌታ መስጢር ወይም የያሬድ ጌታ አልመፍራት የዮሐንስ ጥበብ የጥበብ መጀመሪያው መፍራት ነው። ስመሀየ አዛዝ ተጥበቦ ዘአብጃነ ቆሪ ል የሰነፎች ልቦች ያችው ጥበብን ይንቃሉና የጥበብ መጀመሪያው እግዚአብሔር መፍራት ነው፣ ወይም እግዚአብሔር መፍራት የጥበብ መጀመሪያ ነው እና የጥበብ መጀመሪያ እግዚአብሔር መፍራት ነው። ለሰሙ ለወርቁ ደግሞ